ኢሳያስ ኤርትራን አድቅቋታል ሲሉ ጠቅላይ ሚኒስትር አብይ መናገራቸው ተሰማ። ጄኔራሉ አብይ ኤርትራን ከጎበኘ በኋላ ስለ ጉብኝቱ ጠይቄው አስደናቂ ነገር ነግሮኛል ብለዋል። ጀነራሉ አብይ እና ኢሳያስ አብረው መቀጠል የማይችሉ መሪዎች ናቸው ሲሉ ተደምጠዋል። በሌላ በኩል በሁለቱ ሀገራት መሀል ጦርነት ቢነሳ ትግራይ አሰላልፏ ምን መምሰል አለበት በሚለው ዙሪያ ፕሮፌሰሩ አስደናቂ የህዝብ ድምፅ መሰብሰባቸውን ተናግረዋል። እንመለስበታለን። ኢሳያስን ከስልጣን ለመገርሰስ የሚንቀሳቀሰው ብርጌድ ናመዱ በአዲስ አበባ በዝግ መምከሩ ተሰማ። ቡድኑ በኢትዮጵያ አፋር በይፋ ወታደራዊ ስልጠና መጀመሩ እየተሰማ ነው። የአዲስ አበባ ምክር ቀጣይ እንቅስቃሴውን የተመለከተ እንደሆነ ታውቋል። እናስደምጣቸዋለን። በአማራ ክልል የተሰማውን አስደንጋጭ መረጃም እንዲሁ በዜናችን ተካትቷል። በውጭ ዜና ዘገባችን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከውጭ የሚገቡትን ታክስ መሰብሰብን መቀጠል እንደሚችሉ የይግባኝ ሰሚ ፍርድ ቤት ማስታወቁን እነግራችኋለን። ጤና ይስጥልን ውድ አንድ አፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ፣ ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ኢሳይያስ ኤርትራን አድቅቋታል ሲሉ ጠቅላይ ሚኒስትር አብይ አህመድ መናገራቸው ተሰማ። ጄኔራሉ አብይ ኤርትራን ከጎበኘ በኋላ ስለ ጉብኝቱ ጠይቄው አስደናቂ ነገር ነግረውኛል ብለዋል። ጄኔራሉ አብይ እና ኢሳያስ አብረው መቀጠል የማይችሉ መሪዎች ናቸው ሲሉ ተደምጠዋል። በሌላ በኩል በሁለቱ ሀገራት መሀል ጦርነት ቢነሳ ትግራይ አሰላልፏ ምን መምሰል አለበት በሚለው ዙሪያ ፕሮፌሰሩ አስደናቂ የህዝብ ድምፅ መሰብሰባቸውን ተናግረዋል። ከሰሞኑ ስለ ኢትዮ ኤርትራና ትግራይ ሁኔታ አነጋጋሪ አስተያየት እየሰጡ ያሉት ጄኔራል ዮሐንስ ገብረ መስቀል ወይንም ጆን መንጋግ ያልተሰሙ ሚስጢሮችን እያጋለጡ ነው። ከደደቢት ጀምሮ እስከ አዲስ አበባ የህወሓት የጦር መኮንን የነበሩት ጀነራል ዮሐንስ ገብረመስቀል ፕሬዝዳንት ኢሳያስን እና የሰሜን ጦርነቱን በተመለከተ አዲስ በሰጡት ቃለ መጠይቅ እየተናገሩ ነው። ጀነራሉ በዚህ ቃለ መጠይቃቸው አብይ ኢሳያስ ኤርትራን አድቅቋታል ሲል ነግሮኛል ብለዋል። ጠቅላይ ሚኒስትር አብይ ኤርትራን ደጋግመው ከጎበኙ በኋላ ምን እንደታዘቡ ጠይቂያቸው ነበር የሚሉት ጀነራሉ መልሳቸው አስደናቂ ነበር ይላሉ። ጠቅላይ ሚኒስትር አብይ አህመድን መጀመሪያ አካባቢ ኤርትራ ሄዶ ከተመለሰ በኋላ የመጀመሪያ ጥያቄ የጠየቅኩት ኢሳያስን እንዴት አገኘኸው የሚለውን ነው። አብይ የመለሰልኝ መልስ አርኪ ነበር። ኢሳያስ ሀገሪቷን ፀሐይ ላይ የተጣለ የደረቀ ቆዳ አስመስሏታል ነበር ያለኝ በማለት ተደምጠዋል። አብይና ኢሳያስ አብረው መቀጠል የማይችሉ መሪዎች ናቸው ሲሉ የሚቀጥሉት ጄኔራሉ በሁለቱ መሃል ያለውን የትውልድ ልዩነት በምክንያትነት አስቀምጠዋል። ሁለቱ መሪዎች አብረው አለመቀጠላቸውንም አሁን ታይቷል ሲሉ አክለዋል። ይህ በእንዲህ እንዳለ በሁለቱ ሀገራት መሃል ጦርነት ቢ

ትግራይ አሰላልፏ ምን መምሰል አለባት በሚለው ዙሪያ ፕሮፌሰሩ አስደናቂ የህዝብ ድምጽ መሰብሰባቸውን ተናግረዋል። የትግራይ ፖለቲካን በቅርበት የሚከታተሉት ፕሮፌሰር ጌታቸው አሰፋ ዩኤምዲ በተባለ በግል የማኅበራዊ ገጽ ሚዲያቸው ላይ ስለ ኤርትራና ስለ ኢትዮጵያ የጦርነት ዳግም መፈጠር ስጋት የህዝቡ አስተያየት መጠየቅ ለተከታታዮቻቸው አቅርበው እንደነበር ቅዳሜ ለንባብ በበቀው የሪፖርተር እንግሊዝኛ ጋዜጣ ላይ ሀሳባቸውን አጋርተዋል። እሳቸው ቃለመጠይቁን እስከሰጡበት ቀን ድረስ ወደ 521 ሰዎች ድምፃቸውን ድምጻቸውን መስጠታቸውን የገለጹት ጌታቸው ከእነዚህ ምላሾች መካከል 57 በመቶዎቹ በኤርትራና በኢትዮጵያ መንግስት መካከል ጦርነት ቢፈጠር ትግራይ መሳተፍ የለባትም የሚል ስሜት ማንጸባረቃቸውን ጠቁመዋል። ትግራይ ከኢትዮጵያ መንግስት ጎን መቆም አለባት ያሉት 27 በመቶ መሆናቸውን የተናገሩት ፕሮፌሰሩ ቀሪዎቹ አነስተኛ የ11 በመቶ አሃዝ ያላቸው አስተያየት ሰጪዎቹ ግን ከኤርትራ ጎን ተሰልፎ የኢትዮጵያን መንግስትን መውጋት ይሻላል ማለታቸውን በመለስተኛ የህዝብ አስተያየት መገምገሚያ ሙከራቸው ለማወቅ እንደቻሉ ተረድተዋል። እኔ ጦርነት አላበረታታም፣ ጦርነትን መቼም የትም ቢሆን አልደግፍም። ነገር ግን የጦርነቱ መምጣት አይቀሬ ከሆነ ግን በግሌ የትግራይ ሕዝብ ከኢትዮጵያውያን ጎን ሆኖ ሻቢያን ቢያስታግስ እመርጣለሁ። ሻቢያን ማስታገስ ለትግራይም ለኢትዮጵያም ሆነ ለኤርትራና ለቀጠናው ጭምር ትልቅ እፎይታ የሚሰጥ ነው በማለት ነበር ፕሮፌሰሩ ለሪፖርተር ሀሳባቸውን ያጋሩት። ኢሳያስን ከስልጣን ለመገርሰስ የሚንቀሳቀሰው ብርጌድና አመዱ በአዲስ አበባ በዝግ መምከሩ ተሰምቷል። ቡድኑ በኢትዮጵያ አፋር በይፋ ወታደራዊ ስልጠና መጀመሩም እየተሰማ ነው። የቡድኑ የአዲስ አበባ ምክር ቀጣይ እንቅስቃሴውን የተመለከተ እንደሆነም ታውቋል። ከወራት በፊት በይፋ በአዲስ አበባ ቢሮውን የከፈተው ብርጌድና አመዱ ሰፊ እንቅስቃሴዎችን እያደረገ ነው። ከሰሞኑ ቡድኑ በአዲስ አበባ በዝግ መምከሩን ይፋ አድርጓል። ውይይቱ ስለ ቀጣይ እንቅስቃሴው እንደሆነ የገለጸ ሲሆን አሰብንና ቀይ ባህርን የተመለከቱ አጀንዳዎች ላይም እንደተወያየ ገልጸዋል። ቡድኑ አዛውንቱን ፕሬዝዳንት ከስልጣን ለመገርሰስ እየተንቀሳቀሰ ሲሆን በቅርቡም በኢትዮጵያ አፋር አካባቢ ትጥቅ ትግልና ወታደራዊ ስልጠና መጀመሩን የሚገልጽ መረጃ እየተሰራጨ ነው። ቡድኑ ወታደራዊ ስልጠና የጀመረበት አንደኛው ቦታ በአፋር ክልል የሚገኘው ልዩ ስሙ መጋሊ የተባለ ስፍራ ሲሆን ሌላኛው ወታደራዊ ማሰልጠኛ ቦታ ግን ሚስጥራዊ እንዲሆን መደረጉ ተሰምቷል። ብርጌድ ንሓመዱ ወታደራዊ ስልጠና ማድረግ ጀምሮበታል በተባለው የአፋር ክልል ከአዲስ አበባ ቢሮ ቀጥሎ ሌላ ቢሮ የመክፈት እቅድ እንደነበረው የንቅናቄው አመራሮች ከአንድ ወር ገደማ በፊት ከቢቢሲ አማርኛ ዜና ክፍል ጋር ባደረጉት ቃለ ምልልስ ገልጸው ነበር። የብርጌድን አህመዱን እንቅስቃሴ ከፊት ሆነው ይመሩታል ከሚባሉት አንዱ የሆኑት የዲፕሎማሲ ክፍል ኃላፊው አቶ በየነ ገብረ እግዚአብሔር የኢሳያስ አፈወርቄን መንግስት ለመጣል ለሚያደርጉት ትግል የኢትዮጵያ መንግስት የድርሻውን የሚወጣ ከሆነ የኢትዮጵያን የባህር በርና ተያያዥ ጥያቄዎችን እኛ ልንመልስላቸው እንችላለን በማለት ለቢቢሲ የአማርኛው ዜና ክፍል ባለፈው ሚያዚያ ወር ገልጸው ነበር በ አስር ወደ ሰላማዊ ግንኙነት ተቀይሮ የነበረው የኢትዮጵያና የኤርትራ ግንኙነት በኢትዮጵያ ፌዴራል መንግስትና በህወሓት መካከል የተፈረመውን የፕሪቶሪያ ስምምነት ተከትሎ መልሶ መሻከሩ ይታወሳል። ይህ ሂደት ብርጌድ ንሓመዱ የተባለው ንቅናቄ የኤርትራን መንግስት ለመጣል ጀምር ያለው ያለውን ትግል በኢትዮጵያ እንዲጀመር እድል ሊፈጠርለት እንደቻለ ይገመታል። ከኢትዮ ኤርትራ ጦርነት ማግስት ለሁለት አስርት ዓመታት ያህል በውጥረትና አንዱን የሌላኛውን የተቃዋሚ ኃይል በመደገፍ ይታወቅ የነበረው የሁለቱ ሀገራት ግንኙነት በ2 አስር ዓመት ምህረት ማውቂያ ያገኘ መስሎ ነበር። ነገር ግን ከቅርብ ጊዜ ወዲህ እየታዩ ባሉ ለውጦች ምክንያት በሁለቱ ሀገራት መካከል ፍጥጫና ዲፕሎማሲያዊ መካረር መልሶ ሊነግስ እንደሚችል የብዙዎች ግምት ሆኗል። በአማራ ክልል በተለያዩ አካባቢዎች በ10 ቀናት ውስጥ 32 አሽከርካሪዎች መታገታቸውን የጣና አሽከርካሪዎች ማህበር አስታወቀም። አሽከርካሪዎች እየደረሰባቸው ባለው እገታና ዘረፋ ምክንያት ቀደም ሲል ውሎና ዳራቸውን ሲጓዙባቸው በነበሩ አካባቢዎች ሙሉ በሙሉ ማቆማቸውን የጣና አሽከርካሪዎች ማኅበር ዋና ጻፊ አቶ ሰጡ ብርሃኑ ለሪፖርተር ተናግረዋል። በክልሉ የሚንቀሳቀሱ በተለይ የከባድ ጭነት አሽከርካሪዎች እስከ ቀኑ 10 ሰዓት ብቻ እንደሚንቀሳቀሱ የተናገሩት አቶ ሰጡም በዚህም ሁኔታ ቢሆን የአሽከርካሪዎች እገታ መበራከቱንና ባለፉት አስር ቀናት ብቻ 32 አሽከርካሪዎች በተለያዩ የክልሉ አካባቢዎች መታገታቸውን ተናግረዋል። በተለይም ከደቡብ ጎንደር ጨጨሆ እስከ ጋይንድ ወረታ መገንጠያ ድረስ ያለው መንገድ ትኩረት ሊሰጠው ይገባል ያሉት አቶ ሰጡም በአጠቃላይ በደቡብ ጎንደር ዞን ያለው እንቅስቃሴ ለአሽከርካሪዎች በጣም አስቸጋሪ መሆኑን አክለዋል። የጭነት ተሽከርካሪዎች ነዳጅና መሰል ጭነቶችን ይዘው በመንግስት ኃይል ታጅበው ነው የሚያልፉት፣ ያሉት ዋና ጸሐፊው በቅርቡ ነዳጅ የጫኑ ተሽከርካሪዎች በመሳሪያ ተመተው መዘረፋቸውን ተናግረዋል። ለወራት ሙሉ በሙሉ ተዘግቶ የነበረው ከጎንደር መተማ ያለው መንገድ በቅርቡ መከፈቱን የገለጹት አቶ ሰጡም፣ ነገር ግን እገታው መቀጠሉን አክለዋል። መንገዱ ሲከፈት አሽከርካሪዎች በእጀባ ሲንቀሳቀሱ እንደነበር የሚያስታውሱት አቶ ሰጡ፣ ነገር ግን እጀባው በመቅረቱ እገታው መቀጠሉን ተናግረዋል። በቅርቡ በጎንደር መተማ ባለው መንገድ በሬጭ ነው ሲጓዙ የነበሩ ነጋዴዎች ይዘው ይዞ ይጓዝ የነበረ ተሽከርካሪ አሽከርካሪውንና ረዳቱን ጨምሮ አምስት ሰዎች መታገታቸውን የተናገሩት አቶ ሰጡ በፀጥታ ችግር የተዘጉ መንገዶች ሲከፈቱ ቀደም ሲል የነበረው ችግር ወይም የተዘጋበት ምክንያት ተለይቶ ችግሩ ሲፈታም ለስራ ክፍት መሆን አለበት ብለዋል። በአሁኑ ወቅት ከመሽም አሽከርከር ብርቅ ሆኗል ያሉት አቶ ሰጡ ቀደም ሲል አሽከርካሪዎች ከአዲስ አበባ ምሽት ሶስት ሰዓት ተነስተው ሌሊቱን ተጉዘው ሳይነጋ አባይን ተሻግረው ያድሩ እንደነበር የሚያስታውሱት አቶ ሰጡ ዛሬ ግን ከ12 በኋላም የት መንቀሳቀስ እንደማይቻል አብራርተዋል። ከመሸ ከከተማ ወደ ከተማ መንቀሳቀስ ታሪክ ሆኗል የሚሉት አቶ ሰጡ ቀደም ሲል 24 ሰዓት ሙሉ ክፍት የነበሩ መንገዶች ዛሬ ላይ ከ10 ሰዓት በኋላም መጓዝ እንደማይቻል አክለዋል። ለአሽከርካሪዎችም ሆነ ለተሽከርካሪዎች ተመራጭ ጊዜ ምሽት እንደሆነ የሚያስረዱት አቶ ሰጡ ነገሮች ተቀያይረው፣ ሲመሽ አየሩ ሲቀዘቅዝ አጋቾች ቀድመው ይወጣሉ ሲሉ በአሽከርካሪዎች ላይ ያለውን ፈተና ተናግረዋል። ቀደም ሲል ለውጭ ገበያ የሚቀርብ ሰሊጥ ከጎንደር ጭነው ወልዲያ ገብተው ያድሩ እንደነበር የሚያስታውሱት አቶ ሰጡ ዛሬ ላይ በተፈጠረው የጸጥታ ችግር እንደማይቻል አስረድተዋል። በሁለት ቀናት ጅቡቲ ተገብቶ ይታደር ነበር ያሉት ዋና ጸሐፊው ዛሬ ላይ ግን መንገድ ሰላም ባለመሆኑ ከአራት ቀናት ያላነሰ ጊዜን እንደሚፈጅ አብራርተዋል። ተሽከርካሪዎች 24 ሰዓት ሊሰሩ ይገባል የሚሉት አቶ ሰጡ የሚበላሹ ሸቀጦችን ይዘው መንገድ ላይ የሚጉላሉ አሽከርካሪዎች እንዲሁም በወቅቱ መድረስ ያለባቸው ግብዓቶች በወቅቱ ባለመድረሳቸው የዋጋ ንረት እንዲጨምርና ዕቃዎች እቃዎች እንዲበላሹ እንደሚያደርግ ተናግረዋል። አሽከርካሪዎች ለኬላም ለተሽከርካሪ መቆሚያ ኪራይና ሌሎች በጉዞ ላይ የሚያጋጥሙ ወጪዎችን ለማካካስ ከሚጭኑት ሸቀጥ ላይ ዋጋ መጨመራቸው አይቀርም የሚሉት ዋና ጸሐፊው ይህ ደግሞ በማህበረሰቡ ላይ በየጊዜው ጫና እየፈጠረ ነው ብለዋል። አሽከርካሪዎች የቢሮ ሰራተኛ ሆነዋል የሚሉት አቶ ሰጡ ከባህር ዳር ጎንደር፣ ከባህር ዳር ደሴ በሌሊት ሲሰራባቸው የነበሩ መንገዶች እንደነበሩ ጠቅሰው ዛሬ ላይ መቆማቸውን ገልጸዋል። በሌላ በኩል ሕገወጥ ናቸው ተብለው ተነስተው የነበሩ ኬላዎች በድጋሚ ተደራጅተው ገንዘብ እየሰበሰቡ መሆናቸውን አቶ ሰጡ ተናግረዋል። ኬላዎቹ ከሚመለከተው የመንግስት አካል ፍቃድ ያላገኙ ሕገወጥ ናቸው ያሉት አቶ ሰጡ አሽከርካሪዎችን ለወጭና እንግልት የሚዳርጉ ከመሆናቸው ባሻገር ለሸቀጦች ዋጋ መጨመር የራሳቸውን አስተዋጽኦ እንደሚኖራቸው ተናግረዋል። ተናግረዋል። የትራምፕ ታሪፍ ለጊዜው ተግባራዊ ሊሆን ይችላል ሲል ይግባይ ሰሚ ፍርድ ቤት ወሰነም የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከውጭ የሚገቡትን ታክስ መሰብሰብን መቀጠል እንደሚችሉ የግባይ ሰሚ ፍርድ ቤት አስታውቋል ፍርድ ቤቱ ውሳኔውን የሰጠው የትራምፕ የዓለም አቀፍ ታሪፍ በንግድ ፍርድ ቤት ህገ ወጥ ነው ከተባለ ከአንድ ቀን በኋላ ነው የፌዴራል ይግባይ ሰሚ ፍርድ ቤት የስር ፍርድ ቤት ትራምፕ ቀረጦችን በመጣል ስልጣናቸውን አልፈዋል ሲል ያስተላለፈው ትእዛዝ ለጊዜው እንዲታገድ ከዋይት ሀውስ የቀረበለትን ይግባይ ተቀብሎታል የረቡ የአሜሪካ ዓለም አቀፍ ፍ ንግድ ፍርድ ቤት ውሳኔ የትራምፕ ባለስልጣናትን አስቆጥቷል። ትናንሽ ንግዶችና የተወሰኑ የአሜሪካ ግዛቶች የትራምፕ አጀንዳ ዋና አካል የሆኑትንና የዓለምን ኢኮኖሚ ስርዓት ያናወጠውን እርምጃም ተቃውመዋል። የትራምፕ አስተዳደር ይግባኝ ባቀረበበት ወቅት በንግዱ ፍርድ ቤት አንድ ቀን ቀደም ብሎ የተላለፈ ውሳኔ ፕሬዚዳንቱን ያላግባብ በመገመት ለወራት ትግል የተደረገበትን የንግድ ድርድር ለመፍታት ያሰጋል ብሏል። የውጭ ፖሊሲ የሚያወጡትና የኢኮኖሚ ፖሊሲን የሚያዘጋጁት የፖለቲካ ቅርንጫፍ ድጋፎቹ እንጂ ፍርድ ቤቶች አይደሉም፣ ሲል በይግባይ አቤቱታውን ገልጿል። የዋይት ሀውስ ቃል አቀባይ ካሮሊን ሊቤት የሐሙስ ይግባይ ሰሚ ፍርድ ቤት ውሳኔ ከመሰጠቱ ጥቂት ቀደም ብሎ ፕሬዚዳንት ትራምፕ ወይም ሌላ ማንኛውም ፕሬዚዳንት ዲፕሎማሲያዊ ወይም የንግድ ድርድሮቻቸውን በአክቲቪስቶች ዳኞች የሚዘውሩ ከሆነ አሜሪካ መስራት አትችልም ብለዋል። ትራምፕ ሐሙስ እለት በማህበራዊ ድረ ገጻቸው ባሰፈሩት መልእክት ጠቅላይ ፍርድ ቤት ይህንን አስከፊና ሀገርን የሚያስጋ ውሳኔ በፍጥነትና በቆራጥነት ይቀ ይቀለብሳል ብዬ ተስፋ አድርጋለሁ ሲሉ የስር ፍርድ ቤት ውሳኔውን ነቅፈዋል። በኒውዮርክ የሚገኘው እምብዛም የማይታወቀው የንግድ ፍርድ ቤት የረቡዕ ውሳኔ ትራምፕ የካቲት ወር ከቻይና ሜክሲኮ፣ እና ካናዳ በመጡ ምርቶች ላይ የጣሉትን ታሪፍ ውድቅ አድርጎታል። የስር ፍርድ ቤት ውሳኔ ትራምፕ ባለፈው ወር ይፋ ያደረጉትን አስር በመቶ ከዓለም ዙሪያ በአጠቃላይ ወደ ሀገሪቱ በሚገቡ ሸቀጦች ላይ ይፋ ያደረጉትን የገቢ ታሪፍ ውድቅ የሚያደርግ ነው። ፍርድ ቤቱ ትራምፕ ታሪፎችን ለመጣል እየተጠቀሙበት ያለው እንደ አውሮፓውያን አቆጣል በ1977 የወጣ የአደጋ ጊዜ የኢኮኖሚ ኃይሎች ህግ ከኮንግረስ ምንም ግባት ሳይኖር እንደዚህ ያሉ ቀረጦች እንዲጣሉ አይፈቅድም ብሏል። ነገር ግን ውሳኔው ትራምፕ በሌላ ህግ በሚተገብሩት የመኪና የብረታብረትና የአልሙኒየም ታሪፍ ላይ ለውጥ አያመጣም። ነገር ግን ይግባኝ ሰሚ ፍርድ ቤት ውሳኔ ጉዳዩ በፍርድ ሂደት ላይ እያለ ታሪፎቹን ለአሁኑ ጥቅም ላይ እንዲውሉ ይፈቅዳል። ቀጣዩ የችሎት ቀጠሮ በሚቀጥለው ሳምንት ሐሙስ፣ ግንቦት 28 ነው። ሐሙስ ቀን የተለየ የታሪፍ ጉዳይ ሲሆን የሚመለከተው ሌላው የፌዴራል ፍርድ ቤት ለንግድ ፍርድ ቤት ተመሳሳይ መደምደሚያ ላይ ደርሷል።